ሰላም እንዴት ናችሁ ስሜት ታደለች ታደሰ እባላለሁ በአረብ ሀገር ወደ 13 አመት ቆይቻለሁን አንደኛውን በህጋዊ መንገድ ነው የሄድኩት አንደኛውን ደግሞ ህጋዊ በሚመስል ነገር ግን ህገ ወጥ በሆነ መንገድ ነበረ የሄድኩት አሁን ሀገሬ ላይ ያለሁት ካስማ በጎ አድራጎት ድርጅት የሚባል ከ14 እህቶቼ ጋራ ከተለያዩ አረብ ሀገር የተመለሱ የተለያየ ልምድ ካላቸው እህቶች ጋራ ካስማ በጎ አድራጎት ድርጅት መስርተን ስራ እየሰራን ነው። ካስማ በጎ አድራጎት ድርጅት ዋናው ስራው ግንዛቤ መስጠትና ሰዎች ህጋዊ መንገድ ተከትለው እንዲሄዱ ህገወጥን መንገድ ግን እንዳይመርጡ ጊዜያቸውን፣ ገንዘባቸውን ሴብ ማድረግ እንዲችሉ ከእኛ ተሞክሮ መውሰድ እንዲችሉ ይህን መልዕክት ለማስተላለፍ ነው። በቆየሁባቸው 13 ዓመት የመጀመሪያ አምስት ዓመት ነው የቆየሁት፣ ህጋዊ መንገድ የሄድኩት ማለት ነው። ከቤት ወጥቼ አላውቅም። አምስት ዓመት ሙሉ ከሰዎች ጋር ካልሆነ በስተቀር ምንም አይነት ፍቃድም ምንም የሚደረግ ሰውንም ማግኘትም አልችልም ነበረ። ይሄ በጣም እንደ ኢትዮጵያኖች እኛ በር ተዘግቶብን የምንቀመስ ሰዎች አይደለንም ያኔን በጣም አእሙሬን ጎድቶ ነበር። ምክንያቱም በር ተቆልፎብን ነበር የሚሄዱት ቁልፋቸውን ይዘው በር ቆልፎ ነው የሚሄዱት፣ እና ያ በጣም ከባድ ነበረ በወቅቱ ማለት ነው። ግን የራሴን ችግር ለመቅረፍ ልጆችን ለማስተማር አቅጄ ስለ ሄድኩኝ ያንን ችግርን ተቋቁሚ ነው አምስት ዓመትን የቆየውት ማለት ነው። ሁለተኛው ጉዞዬ ግን እዛው ቤሩት ነው የሄድኩት ድጋሜም ማለት ነው። ሲሄድ ኦሬዲ በፕሌን ነው የሄድኩት። በፕሌን ሲሄድ ህጋዊ ይመስል ነበረ። ነገር ግን የኢትዮጵያ መንግስት እና የቤሩት መንግስት የሁለትዮሽ ስምምነት አልነበራቸው። እሱንም ደግሞ ያወኩት ከሰባት አመት ቆይታ በኋላ ነበር ያወቁት በ2010 ላይ ህጋዊ ህገወጥ የሆኑ ዜጎች ወደ ሀገራቸው ይመለሱ በሚባሉበት ሰዓት ለካ ከህገ ወጦቹ መካከል እኔ አንዱ ነበርኩ። እኔ የምሰራበት ቤት ብቻ ሳልሆን ህገ ወጥ የሆንኩት ከምሰራበት ቤት እንደገና ወጥቼ ስራ የማላገኝበት፣ ህክምና የማላገኝበት፣ የራሴ የሆነውን ነገር የምፈልገውን ነገር የማላገኝበት ነበር። ህገ ወጥ ስደት ማለት በጣም ብዙ ችግሮችን ያስከትላል። ህገወጥ ስደት ሰው በእግር ስለሄደ በባህር ስለሄደ ብቻ ሳይሆን በፕሌንም ሄዶ የህገወጥ ስደት ይዳረጋል። እኔ አሁን ሄድኩት በኋላ ሲገባኝና ስረዳው በቱሪስት ቪዛ ነበር የሄድኩት። የቱሪስት ቪዛ ለሶስት ወር ነው፣ ከዛ በላይ መቆየት አይቻልም እንደ ህጎ ማለት ነው። እኔ ግን ከዛ በላይ ወደ ስምንት ዓመት ነበር የቆየሁት። ያ ነገር ካለማወቅ የተነሳ ነው። ኢብን የተሰጠኝን ወረቀቴ ካለማንበቤ የተነሳ ነው። ህገወጥ ስደት መሆኑን ጉዳቱ ከደረሰብኝ በኋላ ነው ያወቅኩት። ስለዚህ ሰዎች ህጋዊን መንገድ ይከተሉ ብለን ስንል የሁለት ሀገሮች የሰራተኛና የሰራተኛ ስምምነት ባለበት ሀገሮች ጉዞ እንዲያደርጉ ነው አንደኛ የምንለው ማለት ነው። ምክንያቱም አሁን ለህገወጥ ስደት እኔ የተዳረኩት የሁለትዮሽ ስምምነት ይኖር አይኖር የማውቀው ነገር የለም። የነገረኝም ሰው የለም፣ እኔም መረጃውም ስለሌለኝ ማለት ነው። ለዛ ነው የተዳረኩት እና ሰዎች ሲሄዱ የኢትዮጵያ መንግስት ከየትኛው ሀገር ነው የሁለትዮሽ ስምምነት ያላት፣ ደሞዛቸውስ ምን ያህል ነው፣ የሰራተኛ ህጉስ ይፈቅዳል ወይ ብሎ ያንን ግንዛቤ መውሰድ መቻል አለባቸው ብዬ እላለሁ። ለሚሄዱ ዜጎች ህጋዊውን መንገድ እንዲከተሉ እመክራለሁ። ገንዘባቸውን ሴቭ ማድረግ አለባቸው። ጊዜያቸውን በአግባቡ መጠቀም መቻል አለባቸው። ምክንያቱም ብዙውን ጊዜ እኛ የምንሄደው ለራሳችን ብለን ሳይሆን ለቤተሰባችን ነው ብለን ነው የምንሄደው። ግን እኛ ስንቆም ነው እነዛን መርዳት የምንችለው፣ እኛ ስንሰራ ነው እነዛን ማገዝ የምንችለው። ስለዚህ ቅድሚያ ለራስ መስጠት እንዲችሉ የራሳቸው አካውንት ኖሯቸው ገንዘባቸውን ሴብ እያደረጉ ለቤተሰቦቻቸው የሚያደርጉትንም ከዚሁ ወስነው መሄድ እንዲችሉ፣ ሲቀጥል ደግሞ ህጋዊው መንገድ እራሱ ቢታመሙ የሆነ ችግር ቢደርስባቸው ወደ ሀገራቸው መመለስ ይችላሉ። ስለዚህ ህጋዊ መንገድ መከተል በጣም ብዙ ጠቀሜታ አለው። ስለዚህ ህጋዊ መንገድ በጣም የተሻለ ነው፣ ጥሩ ነው። ህገ ወጥ መንገድ ግን ላልተፈለገ ህይወትን እስከ ማጣት ደረጃ ድረስ ያደርሳል። ስለዚህ ህጋዊ መንገድ የተሻለ ነው እንጂ ላለው የሚሄዱ ዜጎች የእኛ ሀገር የስራ ባህልና እዛ ያለው የስራ ባህል አንድ አይደለም፣ ይለያያል። ስለዚህ የዛን ሀገር የስራ ባህል ቢያውቁ የተሻለ ነው። ቋንቋቸውን ቢያውቁ፣ የአየር ጸባያቸውን ቢያውቁ፣ ባህላቸውን ቢያውቁ ጥሩ ነው። ምክንያቱም ሲሄዱ አይቸገሩም። ኢቭን አሁን ሲሄዱ አንድ ቤት ውስጥ እንደሚዘጋባቸው ሰዎቹ ሲሄዱ በራቸውን ቆልፈው እንደሚሄዱ አሁኑ አምነውበት አውቆ ቢሄዱ አዲስ አይሆንባቸውም ከትንሽ ነገር መነሳት ይቻላል እኛ ምንም ነገር ያልነበርን ባዶ እጃችን የመጣን ብዙ ጉዳት የነበረብን ሴቶች ነ ይሄንን ድርጅት መስርተን ቀጥሎም ካፌም የከፈትን ስለዚህ በአንድነት ይቻላል እኛ አሁን አስራ አራታችን የማንተዋወቅ ሰዎች ነን በብሔር አንተዋወቅ አንገናኝ በሃይማኖት አንገናኝ በቋንቋ አንገናኝ ሰዎች ነን ግን አንድ ያሰባሰበንና አንድ ያረገን አንድ አላማ ነው ህገወጥ ስደትን እንከላከላለን፣ ህጋዊ መንገድ ለዜጎች እናስተምራለን ብለን ስንነሳ የኛ ውስጥ ያለውን ነገር ነው እንጂ ሌላውን ነገር አላሰብንም። ስለዚህ ሰው ከትንሽ ነገር ተነስቶ መስራት መለወጥ ይቻላል።